በስመ አብ ወልዶ መንፈስ ቅዱስ አሀዱ አምላክ አሚን። መልክአ ስጢፋኖስ በስመ ስሉስ ቅዱስ እግዚአብሔር አህዱ የሽቶ አበባ ቅዱስ እስጢፋኖስ ወይ ልዩ ሶስት በሚሆን በአንድ እግዚአብሔር ስም በየቁጥሩ የመልክህን ሰላምታ እናገር ዘንድ እንሆ ጀምረናልና አባት ልጁን፣ መምህርም ትጉህ ደቀ መዝሙሩን እንደሚረዳ ለመፈጸም እርዳን አሜን። ሰላም ለዝክረ ስምከ እስከ ዓለም ዳርቻዎች ደስመጥር የሆንህ ቅዱስ እስጢፋኖስ ሆይ ለዘላለሙ የማይሞት ህያዊ የሆነ የመላእክት ፈጣሪ እግዚአብሔር በክንፈረዴቱ ለጻፈው ስም አጠራር ሰላምታ ይገባል። በሃይማኖት ካረፉት ወንድሞች ማህበረ በኩል ጋርም መላእክት ስሜን ይጽፉ ዘንድ ስማችን ይጽፉ ዘንድ አሳስብ አሜን። ሰላም ለስር ተርስከ የዳግማዊ አዳም የክርስቶስ ልጅ አቤልን የተከተልህ ቅዱስ እስጢፋኖስ ሆይ የርጉም ቃየል ዘመዶች በድንጋይ በደበደቡ ጊዜ በደም ቅባት ለተቀባለ ራስ ጠጉር ሰላምታ ይገባል። እርሱ በሚጎዳ ድንጋይ ድብደባ የሞት ጀማሪ እንደሆነ አንተን በፍጹም ትዕግስት የሰማዕታት መጀመሪያ ሆንክ። እግዚአብሔር የእግዚአብሔርን ሕግ ሰላም ለርዕስከ የእግዚአብሔርን ሕግ የፈጸምክ የዲያቆናት መሪ ቅዱስ እስጢፋኖሶች በከፍታ ተመሳሳይ የሆኑ ከታላላቅ ተራራዎች ራስ ይልቅ ክብሩ ከፍ ያለ ለሆነ ራስ ሰላምታ ይገባል። ገዳም ራሳችንን አበባ በተሳለበት አክሊል አቀዳጅ ዳግመኛም የስምህን ባለሟልነት ስለ ስማችን ስጥ። አሚን። ሰላም ለገጽከ የኃይል ንጉሥ ቅዱስ እስጢፋኖስ ሆይ፣ ደም ግባቱ እንደ ላም በኩር የመሰለ ከዮሴፍ ፊት ብርሃን ይልቅ ብርሃኑ ለሚያበራ ፊትህ ሰላምታ ይገባል። እኛም አገልጋዮች ኃያላን መከራከር ያልቻሉ የአለት መልክ ምሳሌ የሆነለት ኤርሚያስ አንተ ነህን ወይስ አንተ ማነህ እያልን የኃይልህን ጽናት እንናገራለን። ቅዱስ እስጢፋኖስ ወይ ሁለቱን የስጋ አይኖችህን እንደ ተወደደ ጋሻ ዘወትር ለሚጋርዱ ቅንድቦች ሰላምታ ይገባል። የነፍሳጭ ሰላም ለቀራንብቲከ ቅዱስ እስጢፋኖስ ወይ ሁለቱን የስጋ አይኖችህን እንደ ተወደደ ጋሻ ዘወትር ለሚጋርዱ ቅንድቦች ሰላምታ ይገባል። የነፍሳችንና የስጋችን አይኖች በአንድነት ወደ አንተ ባንጋጠጡ ጊዜ የምትመስላት ሁለተኛዋን አንዲት የብሌን ሽፋሽፍት ከሞት ይሸሽጓቸው። አሜን። ሰላም ለአይንቲከ በመከራ ጊዜ ታገስከ። ቅዱስ እስጢፋኖስ ሶዊ ወልድ በአባቱ ቀኝ ተቀምጦ በግልጥ ላዩ አይኖች ሰላምታ ይገባል። ክፉ አድራጊዎች አይሁድ እንደ ከባድ ያሸዋሸክም ብዙ ጸዋቶ መከራን ላበዛ ክብርህ እንዴት አከበዱም። እንደ ከባድ ያሻዋሸክን ብዙ ጸዋቶ መከራን ለበዛ ክብር እንዴት አከበዱ። ሰላም ለአዛኒከ ቅዱስ በወገን የከበርክ ጸጋንና ሞገስን የተመላህ ቅዱስ እስጢፋኖስ የስጋን ለባሽ ሁሉ ጸሎት ዘወትር በአንድነቱ ነው ፈጽሞ ለሚያዳምጡ ጆሮች ሰላምታ ይገባል። ስለዚህም ሙሽራ ጉትቻዋን በጆሮዋ እንደምታደርግ እንዲሁ ፈጽሞ ያለ ጉድለት ጸሎታችን በጆሮህ አድምጥ። አሚን። ሰላም ለመላቲከ የሰማዕታት መጀመሪያቸው ቅዱስ እስጢፋኖሶ የጣፋጭ እንደሆነ የሽቱ መዓዛ ያለ ሀንክሶ የተባለ ሽቱን ለሚያፈሩ የቅላታቸው መልክ ቀይ ለመሰለ ጉንጮች ሰላምታ ይገባል። መንግስት ሰማያትን ለመውረስ መታወክ የሌለበትን የጽርቅ ባህር እንሻገር ዘንድ ምራን የመርከብ ወደብ የባህርም ጸጥታ ነህናም። ሰላም ለአእናፊከ ለግፍ መሰረት ስሯ የሆንክ የሽቱ ዛፍ ቅዱስ እስጢፋኖስ ሆይም የሰባቱ ሰማያት በሮች በተከፈቱለት ጊዜ የሱራፊን እጣን ላሸተቱ አፍንጮች ሰላምታ ይገባል። እንደ ሰመረም የጣን ማዓዛና እንደ ተወደደ ሽቱ የጸሎታችንን ማዓዛ ባፍንጫ ውስጥ ይጨመር አሜን። ሰላም ለከናፍሪካ ቅዱስ እስጢፋኖስ ሆይ ከንቱ ነገርን እንዳይናገሩ ልክ ባለው መዝጊያ ተጠብቀዋልና እና ለከንፈሮች ሰላምታ ይገባል። ያዕቆብ ባለ ጸጋው ላባን እንደ እንዳገለገለው ነፍሳችን ከበረከትህና ከጸጋህም ጠግባለችና በሹመቷና በፈረቃው ውራት ። አንተን ታገለግልሃለች። ሰላም ለአፉከ ቅዱስ እስጢፋኖስ ሆይ የወልደ ማርያም ክርስቶስን በአብቀኝ መቀመጡ በግልጥ ላስተማረ አፍ ሰላምታ ይገባል። ያለ ንስሐ በከንቱ እንዳንሞት እድሜን በትጋት እንለምንሃለን፣ ፈጣሪህ እግዚአብሔር የኃጢአተኞችን ሞት አይወድምና። ሰላም ለአስናኒከ ቅዱስ እስጢፋኖስ ሆይ ከወተትና ከበረዶ ነጭነት ይልቅ በመልክ በንጽህና ለተደነቁ ጥርሶች ለእያንዳንዳቸው ሰላምታ ይገባል። በእግዚአብሔር ልጅ አምሳል በጸለይህ ጊዜም አንተን የከበቡህን ሰዎች በደላቸውን አስተሰረይህላቸው። በደልንና በሳን ይቅር ማለት የጻድቅ ሰው ልማድ ነውና፣ ሰላም ለልሳንከ ቅዱስ እስጢፋኖስ ሆይ ማቴዎስ ያን ጊዜ የወንጌልን መጽሐፍ ስላቆየ በሙሴ ሕግ ላመሰግና እንደ ቤተ ሰላምተ ይገባል። አዋቂነትህም በእኛ ዘንድ የተደነቀ ነው። ሄሮድስ ራሳቸውን ካስቆረጣቸው ከህፃናት በስተቀር ከአንተ በፊት የሰማዕታት መጀመሪያ የሆነ ማንም የለም። ሰላም ለቃልከ፣ የተሰወረ መጽሐፍን ሚስጥርን የምትገልጥ በመለኮት ተናጋሪ የሆንክ ቅዱስ እስጢፋኖሶ ያለ ካሪያና ያለ ሰይፍ የእሳትን ወላፈን መቃጠል የሚቆርጥ ከእግዚአብሔር ቃል ጋር አንድ ለሆነ ቃል ሰላምታ ይገባል። ከጽርቅ ጋር ጠቃሚ ነገርንም ዘወትር ቃል በቃል ፈጽመህ ንገረን። ሰላም ለእስትንፋስከ፣ ቅዱስ እስጢፋኖሶ የጌታችን ያጣፈጠው እንደ አማረ የሽቱ ቅባት ማዕዛው አስጠዳጦ የሚባል ሽቱ ለሆነ ትንፋሽ ሰላምታ ይገባል። ከአጠራርህ የተነሳ የኃጢአትን ግብር ለማጥፋት በማመን እንቀበል ዘንድ እጅህ ከዚህ ወደዚያ ከአንዱ ወደ አንዱ ከጨመረው መድኃኒት የሚሆን ደሙን ስጠን። አሚን። ሰላም ለጉርኤ ከስምህ እንደ ሽቱ የሆነ ቅዱስ እስጢፋኖስ ስጋህን ያሰቃየው መከራ ስደትና ችግር እንደ እህል ጣዕም ላጣፈጠው ጉሮሮህ ሰላምታ ይገባል። ጥፋትም ሳይኖርብህ ቅንዓትን የጠገቡ አይሁድ ይህ ያው እግዚአብሔርን ስም የምትጠራ አንተን እንዴት ይደበደቡህ? ሰላም ለክሳድከ ቅዱስ እስጢፋኖስ ሆይ አንገተ ደንዳና የሆኑ ሕዝብ ይስቡበት ዘንድ ገመድን ለጨመሩበት አንገትህ ሰላምታ ይገባል። እነርሱም ይመሩን ይወስዱን ዘንድ ወደ ቤተ መቅደስህን እንድንመጣ ወደ ቤትህም እንድንገባ ጽድቅህንና የሚያበራ ብርሃንህን ላክልን። አሚን ሰላም ለመታ ክፍቲከ የብህንሳ አውራጃ ሰው የሆነ ያዕቆብን የመሰልክ ትከሻህ በጸጉረ ረድኤት የተሸፈንህ ቅዱስ እስጢፋኖስ ሆይ ከበደልና ከአበሳ ቀንበር ፈጽሞ ለራቁ ትከሻዎች ሰላምታ ይገባል። የእርያ መንጋዎች ወይም አይሁድ እንደሚያስፈራ የአንበሳ ጩኸት የሆነ የቃልህን ድምጽ በሰሙ ጊዜ ተሰጠሙ፣ እንስሳት መምህሮቻቸውም ወደ ገደል ወደቁ። ሰላም ለዘባነከ ቅዱስ እስጢፋኖስ ሆይ የሙሴ ክርስቶስ ክንድ በላይ ባረፈበት ጊዜም እንደ ተባረከ እንደ ሆር ጀርባ ለተባረከ ጀርባህ ሰላምታ ይገባል። የአገልጋዮች ዲያቆናት ስርዓትን በጠበቅ ጊዜ ከወሰኑልህና ከመጠን በላይ ያልተላለፍህም ስለዚህም ሐዋርያት ተደሰቱብህ። ሰላም ለእንግዳ ከቅዱስ እስጢፋኖስ ወይም እውቀት ሳይጎድለው ጥበብም ሳያንሰው የማስተዋል መንፈስ ላጎለመሰው ደረት ሰላምታ ይገባል። እስራኤል የተባለ ያዕቆብ የዮሴፍን ልጆች ኤፍሬምንና ምናሴን እጁን በማመሳቀል እንደባረካቸው አንተም እኛን ትባርከን ዘንድ በእንግድነት ወደ እኛ ና። ሰላም ለሕጽንከ ቅዱስ እስጢፋኖስ ሆ የእስራኤል ንጉሥ የአመሰገናት የተመረጠች የጥበብ ማደሪያ ለሆነች እቅፍ እቅፍህ ሰላምታ ይገባል። ቆንጆዋ ኢየሩሳሌም አባቶቿ ነቢያትን ልጆቿ ሐዋርያትን እንደ ገደለች ዳግመኛ አንተን በአደባባይዋ እንዴት ገደለች? ሰላም ለአዳዊ ከሁለቱን ትእዛዛት ፍቅረ እግዚአብሔርንና ፍቅረ ቢጽን የፈጸምክ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ሆይ፣ ከወንጀለኞች አውድማ በመገልበጥ ጊዜ ስንዴንና እንክርዳድን ለመለየት መንሽን ለያዙ እጆች ሰላምታ ይገባል። ክርስቶስ ከሙታን ተለይቶ መነሳት እንደቀደመ፣ አንተም ለተሰበሰቡ ማኅበረ ሰማዕታት ሰማዕትን መሆንን መቀበል ቀደም ሰላም ለመዝራትህ ከምድረ በዳ የተገኘ የባህር ዳርን ኮይ ቅዱስ እስጢፋኖስ የሰባቱ ሀብታት ኃይል ላለው ክቡር እና ልዑል ለሆነ ክንድ ሰላምታ ይገባል። ከብርሃን ነጸብራቅ ጋር ማጠር ይከብሃል። ጽጌረዳም እንዲሁ በመስቀል ምልክት። ሰላም ለኩርና የገድልህ መዓዛ የሽቱ መዓዛ የሆነ የሽቶች ጉልላት ራስ ቅዱስ እስጢፋኖስ ከማኑ የልጅ ከሶምሶን ክርን ይልቅ የሀይሉና የብርታቱ ታሪክ በሁሉ ዘንድ ለተሰማ ክርንህ ሰላምታ ይገባል። ለወንድሞች ሰማዕታት በሰማዕትነት ጎዳና መሪ እንደሆንካቸው እኛንም ምስጋና ወዳለበት ወደ ህያው ጎዳና ምራን፣ ወደ ህይወት ጎዳና ምራን። አሚን። ሰላም ለእነታቲከ በመፈራት ሽልማት ፈጽመ የተሸለምክ ቅዱስ እስጢፋኖስ ሆይ የቁመቷንና የወርዷን ልክ ምሳሌ የሰማዕትነትን ቦታ በመከራና በድካም ዘንግ ለለኩ ክንዶች ሰላምታ ይገባል። የህይወት መጽሐፍ ቁልፍ በአንተ ተከፍቷልና የኦሪትን መርገም በአንተ ተሽሯልና። ሰላም ለእርሃቲከ ቅዱስ እስጢፋኖስ ወይ ያለምንም ንፍገትና ስስት ለድሃና ለችግረኛ በማስተዋል ለሚያስቡ መዳፎች ሰላምታ ይገባል። አንተን ጠባቂ አድርገናሃልና ሰጎን ጫጭቶቿን ከአውሬ እንደምትከላከል አንተም እኛን ከሞት አይን ጠብቀን፣ ከደዌም አድነን። አሚን። ሰላም ለአጻቢከ ያለ ሐሰት ከሽንገላ የራቅህ እውነተኛ እስራኤላዊ የሆንክ ቅዱስ እስጢፋኖስ ሆይ በድንጋይ ከተጻፈው ከአስሩ ቃላት ቁጥር ቁጥራቸው ላልጎደለ ጣቶች ሰላምታ ይገባል። ለአይን ደስ በሚያሰኘው በተሾምክበት ወራት በብራይስጥ ታስሪን በሚባል በጥቅምት ወር ወይን አበበ፣ ሮማንም አፈራ። ሰላም የእግዚአብሔር ሕንፃ የሆንክ የአድማስ ግንብ ቅዱስ እስጢፋኖሶ ይፈጽመው ከተቆረጡ በኋላ ዳግመኛ የበቅሉ ዘንድ ልማድ ላላቸው ለእጅ ጥፍሮች ሰላምታ ይገባል። የአመፅ ሁሉ ነፋሳትም ሊያናውጡ አይችሉም። በድቡሽት ላይ አይደለ በአለት ላይ ተመስርተሃልና። ሰላም ለገቦከ ልብን ደስ የምታሰኝ የፍቅር ወይን እስጢፋ ቅዱስ እስጢፋኖስ ሆይ በዚህ በከተኛበት የወደቀ ሆኖ በኋላ ጊዜ በቁጣ ገመዶች ለተጎተተ ጎን ሰላምታ ይገባል። ሰርግ ባደረክ ጊዜ እውቀትን የሚሰጥ ጥበብን የሚጨምር የበዓልን ወይን አጠጣን። አሜን። ሰላም ለከርስከ ኢሃጌ ተከታይ ዘካርያስን የመሰልክ በድንጋይ የተደበደብክ ቅዱስ እስጢፋኖስ ሆይ ስንዴ ሥጋውና ደሙ የተጨመረበት በአበባ የተከበበ መልኩ የዝሆን ጥርስ ስለሚመስል ሆድህ ሰላምታ ይገባል። ከበግና ከጊደር ደም የሚበልጥ ደምህም የኃጢአታችን ሁሉ ብዛት የሚያስተሰርልን ይሁን። ሰላም ለልብከ የበረከት ፍሬን የምታፈራ የወይን ሀረግ ግንድ ቅዱስ እስጢፋኖስ ሆይ የበደለኞችን በደል ያስተሰር ዘንድ በጎ ነገርን አስቧልና እንደ አምላክ ልብ ይቅርባይ ለሆነ ልብ ሰላምታ ይገባል። ባሪያ እንደ ጌታው በመንገስ አንድ እንደሚሆን የጽድቅና ህይወት ወይን ፍሬንም በኋላ እንዳፈር እንድናፈራ አድርገን አሚን። ሰላም ለኩልያቲከ ታማኝ የሆንክ የሚያበራ ፀሐይን ክርስቶስን ተከታይ የሆንክ ቅዱስ እስጢፋኖስ ሆይም ልብንና ኩላይትን የሚመረምር እግዚአብሔር የሚወደድ ጥበብ ባለው ንብርት ላይ ለመረምራቸው ኩላይቶች ሰላምታ ይገባል። ገዢ የምትሆን አንተን በዘመንህ ከዋክብትን ምእመናንን ሁሉ ፈጽመ ትገዛለህ፣ ታስተምራለህ። ሰላም ለህሊና ከቅዱስ እስጢፋኖስ ሆይ ለመጠራጠር ቂምና በቀልን እንዳያስብ መንፈስ ቅዱስ ጥበበኛ ላደረገው ህሊና ሰላምታ ይገባል። መገፋትህን ድንቅ ነው። ፈጣሪውን ህዝቡን ካጠመቀ ከዮሐንስ በቀር በምድር ላይ እንዳንተ የተገፋ የለምና ለመናገርም ጭንቅ ነው። ሰላም ለአማኦቲከ የልመናችንን መውጫ የጸሎታችንን መሰላል ቅዱስ እስጢፋኖሶ የምህረት ባህር መጠራቀሚያ የርራይ ውሃ ጉድጓድ ለሆነ አንጀት ሰላምታ ይገባል። በላምንም አህያው በኃጢአቱ እንደ ገሰጸው በጎ ነገርን የሚጠሉ ጠላቶቻችንን ገስጻቸው። አሜን። ሰላም ለኖያ ውስጥ ከህሬ የተባለ የያዕቆብ የልጅ የእስራኤል የያዕቆብ ልጅ የእስራኤል ወገን የሆንክም ክቡር እስጢፋኖስ ሆይ በመለዋወጥና በመዋሃድ የምትኖር ሰደፍ ከምትባል የባህር ወፍ ሆድ ውስጥ የሚገኝ ነጭ እብነበረድ እንደሚመስል እንቁ ለሆነ ነዋይ ውስጥ ሰላምታ ይገባል። የአሳፍና የቆሬ ማሕሌታቸው የተወደደ እንደሆነ የእኛንም ማሕሌት የተወደደ የሰመረ አድርግልን፣ አሚን። ሰላም እብልልህን በተዚአ ከዝኩም አዲስ አብርሃም የሆን የእግዚአብሔር ባለሟል ቅዱስ እስጢፋኖስ ሆይ አስራሩ እንደ ሰሎሞን ጽዋ ኩስኩስት ለሆነ ለዚህ ንብርትህ ሰላምታ ይገባል። ከዚህም ዓለም በሞት በተለየን ጊዜ እንደ አላዛር አጠገብህ አስቀምጠን እንደ አባቶቻችን ሁሉ እንግዳ በሆኑን ጊዜም በአጠገብህ አስቀምጠን አሜን። ሰላም ለሀቁ ይከ ቅዱስ እስጢፋኖስ ወይ ድል የማድረግ ልብሰ ተክኖ ዝናሩ ለሆነ የድንግልና ድግም መጣጥ መታጠቂያው ለሆነ ወገብ ሰላምታ ይገባል። ናኦስንም በሀያ እንጨት ከተሰራ መንበሩ ላይ እንደ ገለበጥኸው የኃይልህን ብርታትና ታላቅነትህን ያውቁ ዘንድ የህይወታችን ጠላቶች በቆፈሩት ጉድጓድ ውስጥ ጣላቸው አሚን። ሰላም ለአቁያጺከ፣ የንጽህና ውበት ድንቅ የሆነ የወይን ሀረግ ግንድ ቅዱስ እስጢፋኖስ ወይ ስጋህን ቤት ህንፃ እንደ ምሰሶዎች ዘወትር ይሸከሙ ዘንድ በጽድቅ ዙፋን ላይ ለተሰሩ ጭኖች ሰላምታ ይገባል። ቁጥራቸው የበዛ የክርስቶስ ጭፍራዎች ሲከተሉ እንደ ታማኝ ወዳጅ ስርዓት ለዘላለሙ ድረስልን ጠብቀን፣ አሚን። ሰላም ለአብራኪከ ድንቅ ድንቅ ተአምራትን አድራጊ የሆንክ የጸሎት ሰው ቅዱስ እስጢፋኖስ ሆይ ፈጽሞ ያለመለየት በመስገድና በመገዛት ለሚስማሙ ጉልበቶች ሰላምታ ይገባል። ቀሲስ ሉኪያኖስም የተአምርህና የኃይልህን ገናንነት ታይቶ አደነቅህ። ሰላም ለአጋሪ ከበሩጫ ቀልጣፋ የሆንክ ጎልማሳ ሰማዕት ቅዱስ እስጢፋኖስ ሆይ እንደ ዋልያ እግሮች የጠነከሩ በፍርድ አደባባይ ቀጥ ብለው ለቆሙ እግሮች ሰላምታ ይገባል። ዳዊት ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ በቅን መንገድ መሄድ እንድንችል እግሮቻችንን አቅናልን። አሜን። ሰላም ለሰኳንቢከ የጉባኤው መሪ የታላቁ አሸንጓ አለቃ የሆን ከቅዱስ እስጢፋኖስ ወገኑ ፍገምገም ላልተሰናካከሉና ለመታጠብ ወደ ውሽባ ቤት ገብተው ላልተመላለሱ ተረከዞች የሰላምታ ይገባል። የአንተ መከራ የአንተ ቅጣትን መስፈሪያ ወሰን የለውም። ሰላም ለመካሄድ ከቅዱስ እስጢፋኖስ ወይ ጫማዎቻቸው ጨረቃ ለሆኑ አንበሳንና ዘንዶን ለረገጡ መርገጫዎች ወይም እግሮች ሰላምታ ይገባል። ሚስጥረ ስላሴን ለአሕዛብ በገለጥክ ጊዜም በሙሴ ሕግ ላይ እነሆ የስድብ ቃል ይናገራል እያሉ ጻድቅ ሰው አንተ እንደበደቡ። ሰላም ለአጻቢከ የልደት ሐዋርያ የአንዲት ጥምቀት ሰማዕት የሆን ቅዱስ እስጢፋኖስ ሆይ ከሁለቱ መርገጫ ጫፍ ከበቀሉና ከወጡ በኋላ የሟች ስጋ ቅርንጫፎች ለሆኑ ጣቶች ሰላምታ ይገባል። በአሳሳች ምክሩ እንዳያሳስተን ከዚህች ዓለም ገዥ ሰይጣንን ፈጽመ አድንን፣ አሚን። ሰላም ለአጽፋ ረግርከ የሃይማኖት ትርንጎ በትርና የሎሚ ዘንግ የሆን ቅዱስ እስጢፋኖስ ሆይ እንደሚታዘዝ የእጅህ ጥፍሮች አፈጣጠራቸው የተለየ ለሆነና ነጭነታቸውም ላማረ የእግህ ጥፍሮች ሰላምታ ይገባል። በጽኑ መንፈስም ከስጋ ድካም አጽናን የነፍስንም መጥፎ ሽታ ርቀህ ጣፋጭ የሆነ ሽቱን ቀባን አሚን። ሰላም ለቆምከ ቅዱስ እስጢፋኖስ ሆይ ሐዲስ ኤልያስ ብጹእ ቅዱስ እስጢፋኖስ ሆይ እንደ ሊባኖስ ዝግባ የጸጥታ የዝምታ ውኋላ ባለበት ላደገና ለለመለመ ቁመት ሰላምታ ይገባል። በአይነ ስጋና በአይነ ነፍስ የሆንክ የስላሴና ኗኗር ባየህ ጊዜም ፈጽመህ አደነቅ። ሰላም ለመልክ የእግዚአብሔር የሰማዩ ጌጥ የሆንክ የምልክት ኮከብ ቅዱስ እስጢፋኖስ ወይም መልኩ የመላእክት መልክ ለሆነ ከሰው ልጆች ደምግባት ይልቅ የመልኩ ደምግባት እጅግ ለሚያምር መልክ ሰላምታ ይገባል። ሙቀቱ በማይበርድ እሳታዊ ጥና ውስጥ ሱራፌ ሊጨምሩት ዘንድ የጸሎታችንን መዓዛ ጣና አሳርግልን፣ አሚን። ሰላም ለጻተ ነፍስ ከቅዱስ እስጢፋኖስ የሮሜ ሰዎች የአመት መጀመሪያቸው የምትባል የሰላም ወር የሆነች በጥር ወር መባቻ ላረፈች ነፍስ ሰላምታ ይገባል። በገድል ሰማዕትነት በመጨረሻ ሰዓት በጸለይክ ጊዜ መድኃኒታችን ኢየሱስ ክርስቶስ የሽቱ መዓዛ የአንተን ነፍስ እንደተቀበለ አንተም ቂም በሌለበት ልቡና ነፍሳችንም ተቀበል። ሰላም ለበድነ ስጋ ከቅዱስ እስጢፋኖስ በሽተኞችን ያድን ዘንድ ሙታንን የሚያስነሳ ዘንድ ከእግዚአብሔር ዘንድ ስልጣን ለተሰጠው ስጋ ሰላምታ ይገባል። በዓልህም ከጌታ በዓል ተከትሎ በኋለ ጊዜ ስለዚህ ክብረ ሞትህን አወቅን። በዚህችም ቀን ሁላችን ከባርነት ከስጋ ስራ አረፍን። ሰላም ለግንዘተ ስጋ ከቅዱስ እስጢፋኖስ ወይም ከእልልታና ከማህሌት ስርዓት ጋራ በጣፈጠ የሽቱ መዓዛና በተቀመመ የከርቤ መዓዛ ለተከናወነ የስጋ አገናነት ሰላምታ ይገባል። የመጽሐፍ ቃል ፍጹማን የሆኑ የቅዱሳን ማህበር ሁሉ አንተና አርከ መሀይ ምናን ወይም የምምናን ወዳጅ አብ ለእጓለ ማውታ እናት አባት ለሞቱበት ልጅ አባት ረዳኤ ኩሉ የሁሉ ረዳት፣ መጋቤ ኩሉ የሁሉ መጋቢ ነህ ብለው ይጠራሉ ብሎ እንደተናገረ፣ እንደዚሁም በችግራቸው ጊዜ የሚጠሩህን ሁሉ ተቀበላቸው፣ ተራዳቸውም። አሚን። ሰላም ለመቃብሪ ከቅዱስ እስጢፋኖስ ወይ አብርሃም በወርቁ ከተወዳጀው መቃብር ይልቅ በእጅጉ ለተመሰገነ መቃብር ሰላምታ ይገባል። ኖህ ከልጆቹ ሁሉ ጋር በንጽህና መርከብ ክፍል ውስጥ አስቀድሞ ከገነት አጠገብ እንደተሸሸገ እኛንም ከዘመኑ ማዕበል ነውጽ ስታዘ ዘወትር ሸሽገን አሜን ሰላም ለፍልሰተ ስጋ ከ ቅዱስ እስጢፋኖስ ወይ ቲቶ በሚባል መስከረም 15 ቀን ለተቀበረበት ለተገኘ ከተቀበረበት ለተገኘ ለስጋ ፍልሰት ሰላምታ ይገባል ጌታችን ባለማቃለልም የሰላማችን መስዋዕት ተቀብለ የበጎነትን ምልክት ከኛ ጋር አድርግ የምስጋናህንም ፍጻሜ እንሆ አይተናል በከመጽሐፈ ጳውሎስ ቅዱስ እስጢፋኖስ ይ ጳውሎስ በስጋው የዘራ ሞትን በመንፈስ ወይም በነፍሱ የዘራ ሕይወትን ይሰበስባል ብሎ እንደ ተናገረ፣ ለምስጋና ህንሆ ቅንጣት ውዳሴን ዘርተናልና ይህን የከንፈሮቻችን ፍሬ ሰብስብልን አሚን። ኦ አምላከ ቅዱስ እስጢፋኖስ፣ አምላከ ቅዱስ እስጢፋኖስ እኛን አገልጋዮችህን ከመከራ ስጋ፣ ከመከራ ነፍስ ጠብቀን አድነንም፣ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን። ክብር ምስጋና ይሁን አንድ አምላክ ለሚወላ ብለ ወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። አቤቱም አቤቱ የሰማዕታት መጀመሪያ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከአምላካችን ከሉል ጋር አማልዳ አዝሙረን ሀይላጋን እንትናርቅልን ከመከራ ስጋ ከመከራ ነፍስ ሰውረን፣ በቃል ኪዳን ጠብቀን፣ ሀገራችንን ባርክልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። በሃይማኖት እንደ ጸናኛን በሃይማኖታችን ጸንተን እንድንቆም እርዳን። ቤተክርስቲያናችን ብጠብቅልን አጽራር ቤተክርስቲያን ና አስታክስልን ከአምላካችን ከልውድ ጊዜ ራምባልዳስ ምረን ከክፉ ነገር ሁሉ ሰውረን ሰይጣንና ሰራዊቱን ከኛ ያርቅልን። ዛሬም ዘወትርም ለዘላለም አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስ ረድኤት በረከቱን ጣም ፍቅሩን አሳድርብን። ስለ ቅዱስ እስጢፋኖስ ለማረን ይቅር በለን፣ የቀደመ ድረዳችን እናታስብብን፣ ማህበራችንን ባርክልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን፣ ያለንበትን አገር ጠብቅልን። ቸሮ አምላካችን ቅዱስ እግዚአብሔር ሆይ በቸርነት ጠብቀ ለመንግስት የበቃን ታደርገን ዘንድ ቅዱሱን ገናናውን ስምህን በእኛ ባህት አንባሮች አንድ በት አንተ እንዳስተማርከን እንዲህ ማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን የለት እንጀራችንን ስጠን ዛሬ በደላችንን የሚቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደፍተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና ኃይል ክብር፣ ምስጋና ለዘላለሙ አሚን። ቤታችን ቅድስት ድንግል ማርያም ወይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ ተለይተሽ አንቺ የተባረክሽ ነሽ። የማህፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስሰርይልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚውላ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።